ሰላም እንዲናችሁ በእያላችሁበት ሁሉ ነገር ሰላም ነው። አሸወይና አሸወይና አንድ ያላችሁ ሞኝላች አለው ቤተሰቦቼ ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ አሳቦቻችሁ ለብዙዎች አካፍሎ ለዚህም ከሉ አሁን ሰገናች አለ። በትናንትና ሰበር ዜና አለ። በዚህ ሰበር ዜና እንግዲህ ጌታቸው ረዳ አይተ ጌታቸው ረዳ የህዋትን ሚስጥር አንድ በአንድ ነው ዙር ጉፍጉፍ ያደረገት። ይኸው ንስሓ ገብቻለሁ ከላይ ላይ አውርጃ ያለው የትግራይ እናቶች ደምና እንባ ህዋሃትን ይፋረደው፣ ሚስጥሩ በሙሉ ህዝብ ይወቅልኝ ብሎ ጌቻ አንድ ሳይቆር ዞክዝኮታል ዞክዝከታል። ቱራንትና ፋና ቴሌቪዥን ላይ የተደረገውን ቃለ ምልልስ ሁላችን ገብታችሁ እዩት። አራት ዓመት ሙሉ እንደ እብድ ስንጮ የነበረው ለዚ ነው። አራት ዓመት ሙሉ ስንጮ የነበረው አረ፣ የሰው ልጅ ደም እንደ ውሃ ፈሰሰ። ጌጮ ሞተራንት እና ሁለት የትግራይ እናቶች ምን ያህል ሞትና እልቂት እንደደረሰባቸው ተናግራል። ምን ያህል ዘረፋ በአማራ ክልል ላይ እንደተደረገ አራት ቢሊየን ኮምቦልቻ ላይ ብቻ ወገን፣ አራት ቢሊየን ብር ነው ከኮምቦልቻ ላይ ብቻ የተዘረፈ። አንዱን አንዱን ቢሊየን ሀይሎ ስላሴ የተባለ አዋጊ ለውጫ ነው የወሰደ። ለውጫ ቃል በቃል የተናገረ ነው መኖግራቸው ያለሁት ሰበር ዜና ለሁሉ ሼር አድርጎ ይሄ ሁሉ በትግራይ ላይ ይሄ ሁሉ ጭካኔ ያደረሱ ሰዎች በአማራ ክልል ላይ በሶስት አባዙታ በሶስት አባዙታ በኤርትራ ላይ በአፋር ላይ በሞላ በኢትዮጵያ ላይ በሶስት አባዙት እየተዋጉ ኮሌብነት ወደኋላ ኋላ የማይሄዱ እየተዋጉ በሰው ዶም የሚጨማለቁ ዘጠና ኪሎ ሜትር ላይ ነው ያለው ጌቸ ቶራንት ሲለው ዘጠና ኪሎ ሜትር ሞቶ ኪሎ ሜትር ላይ ሆኖ ያዋጋዳል። እዛ ላይ ጦርነቱ ከአቅም በላይ ሆኖ የሸሹት ህፃናትን በሙሉ ረሽኗል። እኔ ከአራት ዓመት በፊት ከሶስት ዓመት በፊት አልተናገርክም? በሬሳ ላይ ተሮማ በር ቃል አሁን ተጎለጠላችሁ። እኔ ከህዋሃት ማስሎኝ ለህዋሃት ሲአኤ ነህ በልኝ ስ አንድ ጊዜ ኮሜንት ላይ የህዋሃት ሞሳድ ሲአኤ አንተው ነህ ታዲያ አልተናገርከው ይሄ ጮካኝ ቡድን ነው። አቱ ዘናጉ ራሳችን ሎሊትና ቀን በከፍተኛ ንቃት ተከታትሎ የምንለው በምክንያት ነው። በምክንያት ነው። ወልቃይት ላይ የደረሰውን ሂሳብ አሁን ትግራይ ላይ ያደረገን ጭካኔ እዩትና፣ ወልቃይት ላይ ደረሰውን ጭካኔ እና ጉድያ ራሳችሁ ፍረዱ። አይታችሁ ፍረዱ። አይታችሁ እናንተ ወስኑ። አሁንም ማምታታቱን ተውት ህወሓት የሬሳ ሳጥን ነጋዴ ነው። የሬሳ ሳጥን ነጋዴ ታውቃላችሁ። ቆንጆ ቆንጆ የሬሳ ሳጥን ይዞ ጠዋት በር ከፍቶ ፈጣሪ እንደ ስራውን በርግድልኝ ብሎ ይጸልያል አይደለም እንግዲህ። የሬሳ ሳጥን ነጋዴ የሚያተርፈው ከሞት ነው፣ ከሞተ ሰው ላይ ነው የሚያተርፈው። ህወሓት በድሆ ልጆች እምባ፣ በድሃ ልጆች ደም የሚያተርፍ የሬሳ ሳጥን ነጋዴ ነው። በአማራ ልጆች ሞት ላይ በብዙ አትርፏል። ህወሓት የሬሳ ሳጥን ነጋዴ ነው፣ አይራራም ለሰው ልጁ። በትግራይ ላይ ያደረሰውን ግፍ ተመልከቱ። ጌቾ ቃል በቃል ነው የተናገረው። ጦርነቱ ዶም በደም ሆኖ ጦርነት መሃል ላይ እነሱ ወርቅ እየቆፈሩ ይሸጡ ነበር። በሲ ነው በስካቫተር እያወጡ ያን ወርቅ ይሸጣል። የድሃ እናት ልጇን አሞራ ይወላዋል፣ ጁብ ይወላዋል። ሬሳው ሜዳ ላይ ወድቅ ይሸታል። እነሱ በጎን ወርቃቸውን ያፍሱ ነበር። በነገራችን ላይ ይህን ሚስጥር ጌቾ ዘረጎፎም አልዘረጎፎም እሳት ትንታግ የሆነ የትግራይ ትውልድ ይፈጠራል ታላቋን የድሮዋን አክሱማዊቷን ከኢትዮጵያ ጋር በአንድነትና በህብረት የኖረች ትልቁ ታሪክና እምነት የነበረው ታላቁ የትግራይ ህዝብ ይመለሳል። ሚስጥሩም ይዘረገፋል። ግድ ከጌቸ ብቻ አይደለም። ቀኑ እንደሚወጣ እርጉጠኛል። እኔ እኮ ብያለሁ በአደባባይ ሎኛ የትግራይ ህዝብ ወርቅ የሚሸልምበት ቀን ይመጣል። ለትግራይ ህዝብ ግንባር ቀደም ሆነን ነው ይጮህ ነው የተናገር ነው ብያለሁ። አላልክም ብያለሁ ይሄው ጌቾ ሙሉ ምስጢር አዘሮ ገፋ። አንተ ከሃዲ ጌቾ፣ ጌቾ ፉት ይወዳል። ጌቾ ተጫሽ ነው። ጌቾ እንደ ልበ ነው። ጌቾ አንዶ በተርቱ ነው። አውቀ አበድ ነው እንጂ ብሬንም አላት ብያለሁ። ተጠያቂ ነው። እሱም እኮ ብሏል በተደጋጋሚ በነበረው ጥፋትና አልቂ ተጠያቂ የሚያደርጉ ነገር ከሆነ ተጠያቂ ነው። አራት ቢሊዮን ብር ህወሓት ዘርፏል ማለት ደሴ ላይ ምን ያህል ዘርፏል በጣም ብዙ ባንኮች ያሉት ኮምቦልቻ ደሴ ላይ የንግድ ባንክ የጉለቻ አንንካ ንግድ ባንክ ላይ ብቻ አራት ቢሊዮን ተዘርፏል ብላ ህወሓት እንዲህ ያለው ሮህ ራሀ ያለው ኃይል አሉለም በደሴ ላይም ዘርፏል፣ በቆቦም ዘርፏል፣ በአላማጣም ዘርፏል። ምን ያህል ቢሊዮኖች እንደተዘረፈ እናንተ አይታችሁ ፈረድ ምንድን ያለው ቁሸባ አሁንም እንደ ድሮ አመልኮ አይለቁም። ይጎርመጫል አይሮፕላን እናስጎባለን ተብሎ ቆብድ ከፍሎ ነበር አንድ ነጡ አራት ሚሊዮን ፀረ ድሮን ይመጣል ከእስራኤል ለዛውም ኮምፒተር ይዘ እንዲጠቅጠቅ የሚያደርግ ይህማ ጥንቆላ ነው አልኳቸው፣ አለ ጌ ቃል በቃል ማለት። እንዴት ነው በኮምፒውተር ድሮን የሚያጠፋ የሚመታ እንዴት ነው ሲባል አይታወቅማል። ለ ዶራፅን ግን ከፈል አለ። ፀረ ድሮን በኮምፒተር ድሮ የሚጥል ሰው ይመጣል ተብሎ አለ። እና የተሰራብን ፋውል ፋውል መሰላች። ላይክ አድርጎ እናንተ ደዘበላቸ አትስሙ ሼር ሼር ሼር ሼር አድርጎ ለወዳጆቻቸ። ሙድሙጥ እኮ አለበት እኮ አሁንም እኔ ሎዚ ጌ ዓይቶ ጌታቸው ረ ወጣ ወደ ጓደኛ ነው። ሎስ ለአንተ መጠየቅ መፈልገው ነገር አሁንም ትክክለኛ መረጃ ስጡ። ህወሃት በግማሽ በኩል ከኤርትራ ጋር ተስማምተናል፣ በግማሽ በኩል አልተስማማንም፣ ምን የሚያገናኝ ጉዳይ የለም። ዞር ጨፍጫፊ ነው ኤርትራ ይላል። ግማሽ በዚህ በኩል ህወሃት አይ ከፋን ጋር እየተደራደርን ነው። ከፋን ጋር ሰላም አውርዶናል ብላል። ስለዚህ ይህንንም በትክክል መረጃ ስጠል። ከመንግስት ጋርም ተስማምተናል፣ ተደራድረናል እንደገና ደግሞ ከመንግስት ጋር ልንዋጋ ነው። አይ ችግራችን ከፋኖ ጋር ንዋጋ አይ እኛ ከፋኖ ጋር እርቅ አውርዶናል። ይሄ የማምታታት ስራ አሁንም ጌቻ አጥሯልን ጉድ የለም። እንደዚህ እያምታንሰች ተፈጠሮ እልቂት እናቃል። ስለዚህ አሁንም ባንተ በኩል ራስ ስቱራንትናና ትራንትና ወደ የማይረባ አደገኛ ጥምረት ህዋሃት ከፋኖ ጋር አድርጓል ብላል። ስለዚህ ይሄ መረጃው ካለ ፋኖ ህዋሃት ወልቃይትን ሰጧት ነው ህወሓት ለፋኖ በቃ መሬትን ውሰድ ወልቃይትን አልኖ ከሁመራ ራያን ውሰድ ብሎ ነው የተስማሙ። መረጃ ሙሉ እንድታደርግልን ጥርት ማለት አለበት። የሚመጣን እልቂት መረዳት ያስፈልገናል። ትክክለኛ መረጃ ሊያገኝ ይገባል ህዝቡ። ምክንያቱም ምክንያቱ ሞዘናጋትና ከኤርትራ ጋር ሰላም ወርዳል ብላች ነገ ከኤርትራ ጋር ጦርነት ተጀምረ የትግራይ ህዝብ ቢያልቅ መረጃ ስተት በመሆኑ በስተት ምክንያት ሰው እልቂት ላይ ይጎባል ማለት ነው። አይ አማራ አማራ ጋር ሰላም ነው። ካላቸው ባህላ ነገ እልቂት ቢጀመር ደሞ እንዲሁ ደግሞ ህዝብን አዘናግተ ወደ ጭፍጭፍጭፍጭፍ ሊገባ ስለሆነ በእርግጥኛ አሁን ሙሉ በሙሉ አናምንም። አንተ ያደረከ ነገር አፕሪሽት አድርጋለሁ አፕሪሽት ንስሐን አፕሪሽት አድርጋለሁ። የተናገር እውነት ሚስጥሩን ዝርጉፍኩ በማድረግ ኮሉቤ ኮሉቤ ኮሉቤ ጌቸን አመሰግናል። ሎምን ቢያንስ ቢያንስ ቢያንስ የትግራይ ልጅ ልጇን ባታገኝ የትግራይ እናት ልጅዋን ባታገኝ እንኳን የደረሰባትን ሞትና እልቂት በነዚህ አራመናዎችና ሰው ባልዳቸው የመጣን እልቂት ህዝብ ይወቅላቸው፣ እኛ ይጮህ ነው ከይ እኛ ማስቆም አንችልም። እነዚህ ዞራፊያች ድሮን ልናስገባ፣ ጸረ ድሮን ልናስገባ፣ አውሮፕላን ልናስገባ በቢሊየን። እኔ ህዋት ጋር ምንም ጸብ የለብኝም። አሁን እንኳን ለትግራይ ህዝብ አይራራም። በሙሉ የትግራይ ህዝብ አገሩን ትግራይ ለቆ ሲፈናቀል፣ በየአገሩ ሲሰደድ ህዋት አሁንም ወርቅ ዘረፋ ላይ ነው ያለው። ይሄ እውነት ነው፣ ይሄ እውነት ነው። እንደ ጌቾ ሁሉ ሌሎች ጄኔራሎች ነገ ከነገ ወዲያ ወጥተው እውነቱን ሊነግሩን ይችላል። ምክንያቱም የሰው ደም ያቅለሸልሻል፣ የሰው ደም ያዞራል፣ የሰው ደም ሰላም ያሳጣል። እና ሰላም ያጡ ሌሎች ጀነራሎች፣ ሌሎች የትግራይ አመራሮች ነገ ከነገዳ ሊወጡ ይችላሉ። እርቂቱም አልበቃቸውም፣ ዘረፋም አልበቃቸውም። በነገራችን ላይ ጌቾ በትናንትና በተናገረው እጅግ በጣም የሚያሳዝን በትግራይ ሕዝብ ላይ የደረሰን መከራ ለአማራ ሲሆን በአራት ጡፍ አባዙና ሱሙ የተዘረፈውንም በአራት ጡፍ የሞተውንም በአራት ጡፍ የተጎደለውን በአራት ጥፍ የተሰራን አሻጥሩን በአራትና በአስሩ ጥፍ አርጋግጅ ስሙት። እውነታው ያ ስለሆነ ማለት ነው። እውነታው ያ ስለሆነ ማለት ነው። እና የህዋትን ፍርፋሪ ለቆ አቃሚዎች በአሜሪካ የሚኖሩ ለማኞች አሉ። የሚጎርማቸው በአሜሪካ ጠቁለላ የሚጎርሱት አስር ሺህ ዶላር ሳይሆን ከህዋት ላይ የሚጎርሷት አስር ብር የምትጣፍጣቸው ደሞ ጣጪያቸው አሉ። የሬሳ ነጋዴዎች፣ ውሸት ነው ውሸት። ጉዳይ ይሰጣቸው ይሄ ትግራይ ያለ አውሮፓ ያለ የትግራይ ዲያስፖራ ጉዳይ ሰጠም ዶመጣጭ የትግራይ እናት እረፍት ከምታገኝ የትግራይ ልጆች ከሞት ከሚተርፉ ይልቅ ህወሀት የሚሰጣቸው ፍርፋሪ ብቻ የሚያረካቸው ዶረፅያንና ግብረ አበረቻቸው በህይወት ኑረው ሌላ የትግራይ ህዝብ ከሙድረገጽ ቢጠፋ ደስ የሚላቸው ዶመጣጭ ናቸው። የሪሳ ሳጡን ነጋዴዎች ናቸው። በነገራችን ላይ ጌቼ፣ ከዚህ በኋላ በተገኘው ቀዳዳ ህዋሃት ከመግደል ወደኋላ አይልም። አይሉ ህዋት ከመግደል ወደ ኋላ አይሉ እና በሰው ዶም የኖረው በሰው ዶም የሰኮረው ሴት ኮረዳ ያስወደዳሉ ኮረዳ የ16 ዓመት ልጅ የ17 ዓመት ልጅ የ18 ዓመት ልጅ ነው ህዋትም ያስወደዳው። አብደዋል፣ ሰክረዋል። ስለዚህ እነዚህ ያበዱና የሰኮሩ ሰዎች ነገ የመጨረሻ ጦራቸውን በኢትዮጵያ ህዝብ ላይ ሳይሰኩት በመከላከያው ላይ በአማራ ህዝብ ላይ በአፋር ህዝብ ላይ ሳይሰኩት በፊት ራሳችሁን ጠብቁ፣ ተጠንቀቅብ እያለው አይሶማ የሚያዘው ነገራችን ላይ እየፈጭ ጥሬ ነው። ቢነጎር ቢጮህ ቢነጎር ቢጮህ አይሶማም። መከራ ሲመጣ ብቻ ወይ ወይ ወይ ወይ መሬት ጠበበን ይላል። እኛ ግን ተናግረናል። ጌታቸው፣ ለሰጠኸው መረጃ በሆነት በሆነት ከልቤ አመሰግናሃለው። የትግራይ እናቶችን ደም መከራና እንግልት ስላጓለት እጅግ በጣም ደስ ብለኛል። ኔ ሀሳብ ነው። ሲሞቻችን ላይ ቀርብ ሸር አድርገው መልካም ጊዜ ሆነላቸው። ፒስ